ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት 27 2017 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። በዛሬው ዕለት ከባህር ዳር ወደ አዲስ አበባ ሲጓዝ የነበረ አውቶቡስ ተጓዦች ታግተዋል። የታገቱትም በተለመደ ቦታ እና ታጣቂ ነው። የተገደሉም አሉ። ዝርዝር መረጃ ይዘናል። የአማራ ፋኖ አደረጃጀቶች ረሃብን እንደ ጦር መሳሪያ መጠቀም አለም አቀፍ ወንጀል ብቻ ሳይሆን የሞራልም ዝቅተት ነው ብለዋል። መግለጫቸውን አካተናል። በጎንደር መተማ ወረዳ ሁለት ጋንታ የገቡበት መ።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 በዛሬው ዕለት ከባህር ዳር ወደ አዲስ አበባ ሲጓዝ የነበረ አውቶብስ ተጓዦች ታገቱ። ከባህር ዳር ከተማ ተነስተው በዛሬው ዕለት ወደ አዲስ አበባ ሲጓዙ የነበሩ የአንድ አውቶብስ ተሳፋሪ መንገደኞች በመንገዳቸው መሀል እነሽመልስ አብዲሳ ባሰማሩት የሸኔ ታጣቂ እንደታገቱ ታውቋል። እገታው የተፈጸመው በኦሮሚያ ክልል ሰሜን ሸዋ ዞን ጎሐጽዮን ከተማ አቅራቢያ ነው። ታጣቂዎቹ የተኩሱ ሩምታ አውቶቡሱ ላይ በመክፈታቸው የተገደሉ መንገደኞች እንዳሉ የታወቀ ሲሆን የተረፉትን ይዘው ወደ ጫካ መግባታቸው ታውቋል። ከእገታው ያመለጡ የተወሰኑ ሰዎች አሉ። የፌዴራል ፖሊስ ደርሶ ተነስቶ ከታጣቂዎቹ ጋር እየተታኮሰ ነው በማለት አንድ የአካባቢው ምንጭ ተናግሯል። ሆኖም ግን ይህ የፌዴራል ፖሊስ ተኩስ ላይምሰል የተደረገ እንጂ አገዛዙ በዚህ መስመር ላይ ተደጋጋሚ እገታዊ ሲፈጸሙ አይቶ እንዳላየና ከዚያም አልፎ አስተባባሪ ሆኖ ቆይቷል። ድርጊቱ መፈጸሙን የሹፌሮች አንደበት የተባለው ገጽ ያረጋገጠ ሲሆን ከጎሐ ጽዮንና ቱሉ ሚልኪ ማዕከል አንድ አውቶቡስ ሙሉ ሰው ታፍነው መወሰዳቸውንና በተተኮሰ ጥይት የተሳፋሪ ሕይወት ማለፉ ተሰምቷል ብለዋል። በተመሳሳይ ከሁለት ሳምንት በፊት በፍቼና ጎሐ ጽዮን ከተሞች መሀል 58 ዜጎች መታገታቸው ይታወሳል። እነዚህ መንገደኞችን ለመልቀቅ መንግስት የሸኔ ታጣቂዎች ለአንድ ታጋጅ እስከ 15 ሚሊዮን ብር እየጠየቁ እንደነበር መዘገባችን ይታወሳል። መጋቢት ስምንት የተፈጸመው ይህ እገታ በመንግስት ሚዲያዎችም ሆነ በባለስልጣናት ምንም ቃል ያልተተነፈሰበት መሆኑ እጅጉ እንዳሳዘናቸው የታጋጅ ቤተሰቦች ገልጸው አሁን ላይ የቻሉትን ለመሰብሰብ በየቤቱ እየዞሩ እየለመኑ እንዲሁም በሶሻል ሚዲያ ለህዝብ የእርዳታ ጥሪ እያቀረቡ መሆኑን ጠቁመው ነበር። በዚህ መስመር ከዚህ በተደጋጋሚ እገታዎች የሚፈጸሙ ሲሆን በአካባቢው የሚ የሚፈጸመው እገታም አገዛዙ አማራ ወደ አዲስ አበባ እንዳይገባ የሚጠቀምበት ስልት መሆኑ ይታወቃል። የአማራ ፋኖ አደረጃጀቶች ረሃብንና ጦር መሳሪያ መጠቀም ዓለም አቀፍ ወንጀል ብቻ ሳይሆን የሞራልም ዝቅተት ነው አሉ። በፋኖ ቅስ ሰባሪና የተቀናጀ ምት የፋይናንስ ካዝናው ባዶውን የቀረውን ድንጋጤ ውስጥ የገባው የብልጽግናው አገዛዝ የአማራን ህዝብ በተለይም አርሶ አደሩን አንበረክ ካለው የፋይናንስ ካዝናይንም እሞላለሁ በሚል የወቅቱን የእርሻ ጊዜ ከግምት ውስጥ በማስገባት መላ የብልጽግና ካድሬዎችን በማሰለፍ በከፍተኛ ደረጃ በመሯሯጥ ላይ እንደሚገኝ ደርሰንበታል ሲሉ የአማራ ፋኖ አደረጃጀቶች በጋራ ባወጡት መግለጫ ይታወቀዋል። በተለይም ወቅቱ የእርሻ ወቅት መሆኑንና የአፈር ማዳበሪያ ለአርሶ አደሩ የሚሰራጭበት ከመሆኑ ጋር ተያይዞ ለአርሶ አደሩ ግብዓቱን በበቂ ሁኔታ በማቅረብ በገንዘቡ ገዝቶ እንዲጠቀም በማድረግ ፈንታ በአፈር ማዳበሪያ ሰበብ ከ13 በላይ የገቢ ዝርዝር በማዘጋጀትና ና በማቅረብ በተለይም አገዛዙ ጥምር ጦር ለሚለው መከላከያ አድማ በታኝ ሚሊሻና ሌሎቹ የጸጥታ መዋቅር ለማሰልጠንና ለማጠናከር የሚውል ገንዘብና ለሌሎች ዝርዝሮች ክፍያ ካልፈጸምክ ክናደረሰኝ ደረሰይን ካላሳየህ የአፈር ማዳበሪያ አንሸጥም በማለት ህዝባችንን በከፍ ከፍተኛ ደረጃ ለማንገላታት ዝግጅታቸውን መጨረሳቸውን እና ወጣቱ አርሶ አደር ማዳበሪያ እንደማይሰጠው ተጨባጭ መረጃ ደርሶናል ብለዋል። ስለሆነም መንግስት ነኝ ብሎ ራሱን የሚጠራ አካል ረሃብን እንደ ጦር መሳሪያ መጠቀምና ህዝብን በጅምላ ለመጉዳት ና ለመፍጀት የሚደረግ ተግባራዊ እንቅስቃሴ በማንኛውም ሁኔታ በዓለም ህግ የተከለከለ ብቻ ሳይሆን የሞራል ዝቅጠት በመሆኑ በእኛ በኩል በፍጹም ተቀባይነት የለውም በሚልም አጽንዖት ሰጥተዋል። ማንኛውም አርሶ አደር የአፈር ማዳበሪያውን ያለምንም ተጨማሪ ክፍያ ዋጋውን ብቻ ከፍለው እንደ ማንኛውም ቁሳቁስ መጠቀም መብቱ የሚከበር እንጂ ያለማንም ከልካይ ተጨማሪ ክፍያ እንዲከፍል ካልሆነ የአፈር ማዳበሪያ መግዛት አትችልም በሚል በንጹህ አርሶ አደራችን ላይ በተለያዩ አካላት የሚፈጸም ወከባና ማስፈራራትን አንታገስም ብሏል። በመሆኑም አርሶ አደራችን ያለምንም ተጨማሪ ክፍያ የአፈር ማዳበሪያ ዋጋውን ብቻ ከፍሎ እንዲጠቀም አሳስበዋል። ከዚህ ውጭ ማንኛውም የክልል ወይም የዞን ወይም የወረዳ ወይም የቀበሌ አመራር ወይም የግብርና ባለሙያ ወይም የአስተዳደር ጽህፈት ቤት ባለሙያ ወይም የገቢዎች ጽህፈት ቤት ባለሙያ ወይም የጸደይ ባንክ ኃላፊዎችና ባለሙያዎች እና ሌሎችም ይህን ተግባር ለማሳካትና ተጨማሪ ክፍያ ለማስከፈል ሲንቀሳቀሱ ወይም በዚህ አጀንዳ ላይ ሕዝብ ለማወያየት ጥረት ሲያደርጉ ቢገኙ አደረጃጀቶቹ አስተማሪ የሆነ እርምጃ እንወስዳለን ብለዋል። የአፈር ማዳበሪያን ለገንዘብ መሰብሰቢያና ለፖለቲካ ፍጆታ መጠቀም ፍጹም ኢሞራላዊ ተግባር በመሆኑ ማንኛውንም አካል ከዚህ አፍራሽና እኩይ ተግባር መቆጠብ ይኖርበታል ሲሉም አሳስበዋል። በጎንደር መተማ ወረዳ ሁለት ጋንታ የፋኖ አባላት የገቡበት መጥፋቱ ታወቀ። የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ ሙሴዎቻችን ናችሁ ያሏቸው አዳዲስ ምሩቃን የአድማ ብተና አባላት ከነ ሙሉ ትጥቃቸው በገፍ እየከዱ መጥፋታቸውን ቀጥለዋል። በጎንደር መተማ ዮሐንስ ወረዳ ስምሪት ተሰጥቷቸው የነበሩ ሁለት ጋንታ የሚሆኑ የአድማ ብተና አባላት ከነ ሙሉ ትጥቃቸው ደብዛቸው መጥፋቱ ተሰምተዋል። በምዕራብ ጎንደር ዞን መተማ ዮሐንስ ወረዳ ተመድበው ከነበሩ አዳዲስ ምሩቃን የአድማ ብተና አባላት መካከል ከሁለት ጋንት አባላት ግዳጅ ተሰጥቷቸው ወደ ኮኬት ቀጠና በተሰማሩበት ከነ ሙሉ ትጥቃቸው ደብዛቸው መጥፋቱን አረጋግጫለሁ ሲል መረብ ሚዲያ ዘግበዋል። የአድማ ብተና አባላቱ በኮኬት ቀጠና ስምሪት ላይ በነበሩበት ሰዓት ነው የቡድኑ መሳሪያን ጨምሮ ሙሉ ትጥቃቸው እንደያዙ ደብዛቸው የጠፋው ተብሏል። በቀጠናው የሚገኙት የሰሜን ምዕራብ እዝ ወታደሮች የጠፉ የአድማ ብተና አባላትን አድኖ የመያዝ ተሌኮ ተሰጥቷቸው የከባባድ መሳሪያዎችን ሽፋን በመጠቀም አሰሳ ለማድረግ የሞከሩ ቢሆንም ነገር ግን በቀጠናው የሚገኙ ፋኖ ይፋን ኃይል አላፈናፍን ስላላቸው ግዳጁን አቋርጠው ወደ መጡበት ተመልሰዋል ሲሉ ምንጮቻችን ገልጸዋል። በክልሉ በርካታ ታዳጊዎችና ወጣቶች በስራ ገበታቸው፣ በትምህርት ቤትና በመኖሪያ ቤታቸው ታፍሰው ከታሰሩ በኋላ በግዳጅ ወደ ብር ሸለቆ ወታደራዊ ማሰልጠኛ ጣቢያ ተወስደው የጥቂት ሳምንታት ወታደራዊ ስልጠና ተሰጥቷቸዋል። እነዚህ አማራ ተወላጆች የአብይ አህመድ የጸረ አማራ ፕሮጀክት ዋና አስፈጻሚ ሆነው የበአዴን አመራሩ አቶ አረጋ ከበደን ጨምሮ ሌሎች የክልሉን የፌዴራል ባለስልጣናት እንዲሁም ከፍተኛ ወታደራዊ ሰራዊ አዛዦች በተገኙበት ከሰሞኑ በዛው በብርሸለቆ ሸለቆ ማሰልጠኛ ጣቢያ ተመርቀዋል። በምረቃ ስነ ስርዓቱ ላይ ንግግር ያደረጉት አቶ አረጋ ከበደ እናንተ ሙሴዎቻችን ናችሁ ሲሉ የጠሯቸው የአድማ ብተና አባላት ናቸው። ከምረቃቱ በኋላ በየዞኑ ተመድበው ስምሪት ተሰጥቷቸው በወጡበት በዛው እየጠፉ ፋኖን እየተቀላቀሉ የሚገኙት በአማራ ክልል ወሎው ሸዋና ጎጃም ቀጠናዎች የዘመቻ አንድነት ተጋድሎ እንደቀጠለ ነው። የአማራ ፋኖ በወሎው ቤተ አማራ ላስታ አሳምነው ኮር ስር የሚገኘው ጥራሪ ክፍለ ጦር ተመስገን ሻለቃ መከላከያ ሚሊሻና አድማብተና ከወልዲያ ባህር ዳር መስመር ከድል ከሳንቃና ደቦት ከተሞች ሶስት ሻለቃ ተሰብስቦ በቅሎ ማነቂያ ከተማን ለማስለቀቅ ሲንቀሳቀሱ መጥቶ መልሷቸዋል። ዛሬ መጋቢት 27 2017 ዓም ማለዳውን በተደረገ አውደውጊያ የፋኖ ኃይሎች በአገዛዙ ጦር ላይ ከፍተኛ ኪሳራ አድርሰዋል። የአውደ ውጊያ አገዛዙ ከባድ ኪሳራ የደረሰበት ሲሆን ሙትና ቁስለኛውን ለማንሳት ያልቻለበት እና ሌላ ኃይል በመጨመር ብዛት ያለውን ሙትና ቁስለኛውን በማንሳት በቅሎ ማነቂያ ከተማን ሳይረግጥ መቅረቱን የአማራ ፋኖ በወሎ ቤተ አማራ አሳውቋል። የአማራ ፋኖ በሸዋ የሰባት ለሰባ ክፍለ ጦር የበፍቃዱ በላይ ክፍለ ጦሮችና ና የቀስተ ንህብ ብርጌድ የአንድነት አመቻች ኮሚቴ መግለጫ ሰጥቷል። ክፍለ ጦሮቹ ከማንኛውም አደረጃጀት ራሳቸውን በማግለል ነፃ በመሆን ላለፉት ጊዜያት ሲንቀሳቀሱ እንደነበር አስታውሰዋል። አደረጃጀቶቹ በ መግለጫቸው ይህንን ለማድረግ የተገደድ ነው። ከዚህ በፊት የነበርንበት የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አማራን አንድ አድርጎ አገዛዙን ከመምታት ይልቅ በወገን ላይ በቀጥታ ሰራዊት በማዝመት የተለየ ሀሳብ ያለውን ማፈን፣ ማሰር፣ ማባረር እና ማዋከብ በተደጋጋሚ ፋኖን ትጥቅ ማስፈታት እንዲሁም የሸዋ አንድነትን ለማምጣት የተሄደበት ርቀት ፍጹም ዳተኝነት የታየበት በመሆኑ ከድርጅቱም ሆነ ከእዙ በይፋ በመግለጫ ራሳችንን አግልለናል ሲሉ ዳግም ገልጸዋል። በመቀጠልም ከአማራ ፋኖ በሸዋ ጋር በውህደት ለመስራት ከከፍተኛ አመራሮች ጋር በተደረገ ውይይት ከአራቱም አካላት የጋራ አመቻች ኮሚቴ ተዋቅሮ ተግባሩን ሲያከናውን ቆይቷል ብሏል መግለጫው። መግለጫው በአዲስ የመጣነው አደረጃጀቶች ቀድሞ በነበረው የድርጅቱ ስምና አርማ ላይ እኛ ያልተሳተፍንበት በመሆኑ ሁላችን የተሳተፍንበት የድርጅት ስምና አርማ ቢዘጋጅ እንዲሁም የአመራር ምደባም እንደ የተሳትፏችን ሊኖረን ይገባል የሚል ሀሳብ ቀርቧል ሲል ያክላል። በአማራ ፋኖ በሸዋ በኩልም በመሪ ደረጃ የድርጅት ስምና አርማ በየጊዜው የሚቀያየር አይሆንም። ነገር ግን ስምና አርማ ከሸዋ አንድነትና ከአማራ ጥያቄዎች ጋር ሲነጻጸር ምንም ስለሆነ የድርጅቱ ስያሜም ሆነ አርማ እንዲቀየር እና የሸዋ አንድነት እንዲመጣ በስራ አስፈጻሚ ወስኗል። በመሆኑም ከዚህ በፊት የአማራ ፋኖ በሸዋ ይባል የነበረው አዲስ በጋራ በሚሰየመው ስም እንዲጠራና ሎጎውም በጋራ አንድነት አመቻች ኮሚቴው ተዘጋጅቶ ጥቅም ላይ እንዲውል በጋራ ተወስኗል። የአመራር ምደባን በተመለከተ በስምምነት ሁሉም ኃይሎች እንደየተሳትፏቸው እንዲደለደሉ ተወስኗል። ይህ መግለጫ በይፋ ከተሰጠበት ቀን ጀምሮ ሁሉም ኃይሎች በአንድ ወታደራዊ ዕዝና ሰንሰለት እንዲመሩ ከስምምነት ላይ ተደርሰዋል። በመሆኑም በአጭር ጊዜያት አመቻች ኮሚቴው አዲሱን የድርጅት ስም አርማና አዲስ የአመራር ስምሪትን ለአሞራ ህዝብና ለመላው ደጋፊዎቻችን ይፋ እንደሚያደርግ አሳውቋል። በሌላ በኩል የአማራ ፋኖ በጎጃም ጎጃም አገው ምድር ክፍለ ጦር በስቦ ማስከዳት ስልቱ እሁዲት አካባቢ ሰላሳ የሚሊሻ አባላት ሙሉ ትጥቃቸውን ይዘው ወርቅ አባይ ብርጌድ እንዲቀላቀሉ አድርገዋል። አሜሪካ ፑቲን በተኩስ አቁም ላይ በሳምንታት ውስጥ ውሳኔ ላይ ሊደርሱ ይገባል ስትል አሳወቀች። ፕሬዚዳንት ፑቲን ስለ ሰላም እንዲሁም የተኩስ አቁም ላይ ያላቸውን አቋም በሳምንታት ውሳኔ ላይ ሊደርሱ እንደሚገባ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሮቢዮ ተናግረዋል። ማርኮ ሮቢዮ ጦርነቱን ለማስቆም የሩሲያ ፕሬዚዳንት ውሳኔ ላይ መድረስ አለባቸው ሲሉ በብራሰልስ ከነበረው የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ውጭ ጉዳይ ሚኒስትሮች ስብሰባ በኋላ ተናግረዋል። የብሪታንያ ና የፍረንሳይ አቻዎቻቸው ፑቲን ስምምነቱን በማዘየግ በማዘግየት በዩክሬን ላይ ጥቃታቸውን ቀጥለዋል ሲሉ ከሰዋቸዋል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሶስት አመታት በላይ የዘለቀውን ጦርነት ለማስቆም የተኩስ አቁም ስምምነት እንዲደረስ በሚሞክሩበት በዚህ ወቅት ሩሲያ እና ዩክሬን የሚፈጽሟቸውን ጥቃቶች አጠናክረዋል ባለፈው ወር በሳውዲ አረቢያ የተካሄደውን ውይይት ተከትሎ አሜሪካ ያቀረበችውን የሰላሳ ቀናት የተኩስ አቁም ዩክሬን ስትቀበል ሩሲያ በበኩሉ አስካሁን ውሳኔውን አላሳወቀችም ሩሲያ ና ዩክሬን ጥቁር ባህር ላይ የሚያደርጉትን ጦርነት የሚያስ ም የተኩስ አቁም ስምምነት መፈረማቸውን ዋይት ሀውስ አረጋግጧል። ነገር ግን ሩሲያ የጥቁር ባህር የተኩስ አቁም ስምምነት ተግባራዊ የሚሆነው ምዕራባውያን የጣሉት ማዕቀብ ሲነሳ መሆኑን አጽንኦት በመስጠት ቅድመ ሁኔታዎቿን አስቀምጣለች። ሮቢዮ የተኩስ አቁም ስምምነት ላይ እንደሚደረግ ተስፋን የጣሉት ማዕቀብ ሲነሳ መሆኑን አጽንኦት በመስጠት ቅድመ ሁኔታዎቹን አስቀምጠዋለች። ሮቢዮ የተኩስ አቁም ስምምነት ላይ እንደሚደረስ ተስፋን እንደሰነቁ ነው።